ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬ ደግሞ ቤዛዊት ማርያም ሄደናል ማለት ነው። ቤዛዊት ማርያም እንዳሳያችሁ በጣም ደስ የሚል ገዳም ነው። ለመናገር በጣም ማራኪና የሆነ ሰላም ያለው ጸጥ ያለ በቃ አላለም። ከሰው ተገለላችሁ ብቻችሁን ራሳችሁ ከነፍሳችሁ ጋርና ከእግዚአብሔር ጋር ለማውራት አሰባችሁ እዚህ ገዳም ሂዱ፣ በጣም ነው ደስ የሚለው ረጭ ያለ ነው። ጫጫታ ምናምን የለውም ሰው አይበዛበትም። ጽጥ ያለ ያለ በጣም ደስ የሚል ዋሻው ምናምን አለ አይደለም ወይ እዚሁ በጣም ነው ደስ የሚለው ነው። ብቸኝነት ይሆናላ በርካታ የሚሰማበት ቦታ ነው። ሁላችሁም እየሄዳችሁ ጎብኙት። ከዛ ደግሞ የተለያዩ ጸበሎች አሉ። የሌለ ጸበል የለም ብነግራችሁ አልችልም። ወደ ሰላሳ ሦስት ጸበል አለበት። እኔ እንኳን ማቀው ማለት ነው። እና ሁላችሁም እየሄዳችሁ ከዚህ ውስጥ ታቦታ ማኔጅ ይገኝ ይችላል። ለዛ ነው ክዳናቸው ውስጥ ላይ የከበረ ነገር አለ ካለ ክዳኑ በጥንቃቄ ይካዱ ነበረ። ወደ ላይ ስንመለከት ዋሻ ያሳየናል። ከዋሻው በጣም ረዘም ያለ ነው ዋሻ ነው። የሚገርመው ነገር በገመድ ነው የሚወጣው። ያው እነ አረጋዊ ዳሞ እዛ ጋ ዋሻቸው አለ አይደል? እክ እንደዛ ተመሳሳይ በገመድ የሚታይ የሚጎበኝ ዋሻቸው ከዚህ ጋር ያለው ያግን የእሳቸው ጽላት ግን በብፁዓን ጳጳሳት ተባርኮ ጽላታቸው አለ። በዚህ ጋር እዚህ ጋር አልተገኘም ግን ገመድ ዋሻም ስላለው በስማቸው ተሰይሞ አገልግሎት እየሰጠ ይገኛል። ወደ ውስጥ ስንመለከት ደግሞ ምን ያሳያል ካለን አምሳለ ሲወል ይባላል። አምሳለ ሲወል ተብሎ የሲወል ምሳሌ በመሬት ተብሎ እየተጎበኘ ይገኛል። ለምን ካላችሁ ሲወል ጨለማ ነው። ሲወል የሚሉት ስሙ አስፈሪ ነው። እዚህ ጋር ሲገባ መብራት ተዘግቶ ነው የሚገባው እና የሚጎበኘው። ለዛ ነው ሲወል ላይ ማብራት አይቻልም። ትውልዱ ሁሉ ወደ ዛኛው ሲወል ወደ ሆነው መቶ እጅ ወደሚያስፈራው ሲወል እንዳይገባ ከዚች ጋር አጠር ያለች ይችን በማየት ይችን ዋሻ በማየት ራሱን እንዲያንስ ሕይወቱን እንዲያስተካክል ሲወል እንዳይገባ የሲወል አስፈሪነቱን በጠቅላላ እንዲውቅ ያደርጋል። ምን ሴ አምሳለ ሲወል ሴ ማለት ነው ነው ወጣቱ እየገባ ይህንን ያየ ሰው እኔ ክፉ ስራ ይሰራል ብዬ ማላስብም። እንደኔ ነው፣ በጣም የሚያስፈራ ነው። በጨለማ ነው ተስበን የምንሄደው። የሚገርመው ነገር ውስጥ ላይ ደግሞ ድንጋይ አለች። ይሄ ገመዱ የታሰረባት ድንጋይ ሜትር ከምናምን ትሆናለች። ልክ እሷ ሙዳየ ምጽዋት አለች አይደል? እንደ እሷ ትሆናለች። በላይ በኩል የሚደግፋት የለም ድንጋይ። በዚህ በኩል የሚደግፋት ነገር የለም። በዚህ በኩል የሚደግፋት የለም ድንጋይ። መሀል ላይ ብቻ ተንጠልጥላ የቆመች ድንጋይ ነች። የገመድዉ የታሰረበት እሷ ድንጋይ ከአሁን በፊት ላይ የማንማት ጸባይ ነበረባት። ምን የምትል የምታነባ ድንጋይ ነበረች ግን ከኔና ከእናንተ ኃጢአት ብዛት ሁሉም ሰው በየልት እየነካካት አሁን ላይ እንደዚህ አይነት ነገር አያሳይም። ለስላሴ ብቻ ሞ የለሰለ ሰው ነው ያሳየናል። ስለዚህ መነርባቸው ይሄ አምሳለ አምሳ አያቡና ያረገ ዋሻ ነው አምሳላ ሲሆን ውስጡ ላይ ይታያል። ከውስጡ ላይ ተንቀሳቃሽ አረቢቶች ነገሮች አሉ። ወፎቹን የመሰሉ ነገሮች አሉ። ውስጥ ላይ የሚንቀሳቀሱ አሉ። ውስጥ ላይ እሱን ነገር ያሳየናል። እሺ ሌላኛው ጸበላቶች፣ ወደ ሰላሳ ሶስት የሚደርሱ ጸበላቶች አሉ። ዙሪያው እንደምትመለከቱት የክርስቶስ ቤተሰቦች ስንት ናቸው? ጥሩ ድምጽ እየሰሙ ሰላሳ ስድስት እሺ መቶ ሀያ ያለኝ ሰው አለ። ጎበዞች እንግዲህ እኔ የክርስቶስ ቤተሰቦች የምንላቸው ክርስቲያን ሆነን ማወቅ አለብን። መቶ ሀያ የሚባሉት የክርስቶስ ቤተሰቦች አሁን ክርስቶስ በዋለበት የሚሆኑ ክርስቶስ ባደረበት የሚያድሩ ክርስቶስ ሲራብ የሚራቡ ክርስቶስ ሲጠማ ምን የሚሉ የሚጠሙ ናቸው። ከእግሩ ስር ቁጭ ብለው እሱ ያስተማራቸው ትምህርቶች ከከበሩ መጻሕፍት ላይ መጽሐፍ ቅዱስ ላይ እየጻፉ ላቸው ሐዋርያት ናቸው። ስለዚህ መቶ ሀያ ይባላሉ ከመቶ ሀያዎች ማንን አስቀድምታለን መቅደም ያለባቸው አስራ ሁለቱ ሀዋርያት ናቸው አስራ ሁለቱ ሀዋርያት አስራ ሁለቱ ሀዋርያት ወንጌል የጻፈ ማንና ማን ናቸው ሉቃስና ማቴዎስና ዮሐንስ ናቸው ዮሐንስ ናቸው። ስለዚህ እነዚህ የከበሩ መጠቶችን ለእኔና ለእናንተ እንድንገለገልበት እስከ እድሜ ምጽአት ድረስ ምንም የማይል መጻፍ ያዘጋጁልን እነሱ ስለሆኑ በገዳመ ቤዛዊት ማርያም የእነሱ ጸበላታቸው አገልግሎት እንዲሰጥ ከእግዚአብሔር በተሰጣቸው ጸጋ እኔና እናንተ እንዲፈውሱና እንዲያድኑ የእነሱ ጸበላታቸው ምን እየተሰራ አገልግሎት በከፊል እየሰጠ ይገኛል። እሺ ከ12 ሁለቱን ወሰድን። ወደ ሰባ ሁለቱ አርዲት ከሰባ ሁለቱ አርዲት ማን ነው ወንጌል የጻፈን? ሉቃስ እና ማርቆስ ናቸው። ከሰባ ሁለቱ አርዲት ሁለቶች ናቸው ወንጌል የጻፈን። ጳውሎስ አለ ወትሮ ከዛ ውስጥ ነው። ግን የሁለታቸው ጸበላታችሁን እዚህ ጋር እየተሰጠችኝ ነው። ከሰላሳ ስድስቱ ቅዱሳን አንስት የምንላቸው ጥሩልኝ ቅድስት ኤልሳቤጥ ይህን እነሱ ጸበላታቸው ምን ያለ እየተሰራ ይገኛል። አገልግሎት እየሰጠ ይገኛል። ከአባታችን ታዳም ና ከሲዋን ጀምሮ በዚህ ቦታ ላይ አገልግሎት ምን እያለ እየሰጠ ይገኛል እ ያመዋለቃማ ኑ ወዳ ይጠጥ እነዚህ ከመቶ ሀያዎች ውጭ ናቸው። አብርሃም ይህና አብርሃም ጸበልን በዚህ ጋር አለ። እሺ፣ ቀጥልን የጻድቃን አለቃ ማለት ነው። የጻድቃን አለቃ ማለት ነው። እና አቡነ ገብረ መንፈስ ቅዱስ እናቡነ ጳውሊ እናቡነ አንጦንዮስ የነፍስ አባታቸው ማለቃ አለቃ ለሆኑት በዚህ ጋር አገልግሎት እየሰጠ ይገኛል። የሰማይታት አለቃ የቅዱስ ገብርኤል የሰማይታት አለቃ ማለት ነው። የእሱ ጸበል በዚህ ጋር ፈውስ እየሰጡ ይገኛል። የዲያቆናት አለቃ ማነው? እስጢፋኖስ፣ እስጢፋኖስ ጸበል። የሕፃናት አለቃ ይርቆስ። በቃ አለቃ አለቃ ለሆኑት ከእግዚአብሔር በተሰጣቸው ጸጋ ፈውስ ለእኔና ለእናንተ እንዲሰጡ እንድናገኝባችሁ ጸበላታችሁ የተሰራ ይገኛል። ከላይ እንደምትመለከቱት ዋሻው ባለ እሱ እንትን ዋነኛው የስላሴ ጋኑ ከላይ ማከፋፈያው የስላሴ አንድነት ሁለትነት ሶስትነትን እያሳየ በምሳሌ ነው እዚጋ የተቀመጠ ነገር። ይህ ግን በአሁኑ አባቶች የተሰራ ነው። በማናቷቸው ተፈጥሮ አይደለም። አሁን የምነግራቸው በአሁኑ አባቶች የተሰራ ነው። ከላይ ጋኑ ማንነው ከተባለ አብ፣ ወልድ፣ መንፈስ ቅዱስ ስላሶች ናቸው። ማነው ከፍ ማለት ያለበት ናቸው። ሌላው ደግሞ ከነሱ በተሰጠው ጸጋና ማይረግ ደግሞ ከእሱ እንዲሰጥ ሌሎቹ ከእነሱ በታች ስለሆኑ እንደየማረጋቸው ጸበላ ገብቶ እየሰጠ ይገኛል። ሌላው የአባታችን አዳም ና የእናታችን ሄዋን እንደ በቤተ ክርስቲያን ስንመለከት ጸበላቸው የአዳም ጸበል፣ የሄዋን ጸበል ይባላል። ይህንን ገዳመ ቤዛዊት ግን እዛ ጋር የአዳም እና የሄዋን ዋሻው ራሱን የቻለ ጸበላታቸው እየተሰራ ይገኛል። ወደዚህ ጋር ስትመለከቱ ቅዱስ ላሊበላ ቤተ መቅደስ ወደ አምስት መቶ ሰው የሚይዝ ሁኖ እየተሰራ ይገኛል። ከየት ነው የመጡ አባቶች ናቸው የሚሰሩት? ከተባለ ከቅዱስ ላሊበላ የነበሩ አባቶች፣ ከዛ ጋር የመጡ አባቶች ላሊበላ ቤተ መቅደስ ውስጡ ላይ እየፈለፈሉት ያሉት እሱ የሚያሳየ ነው። ሌላኛው ከዚህ ጋር ያለውን እንጨርሳለን። በዚህ በኩል ዋሻውን አይታችኋል፣ መጥታችኋል